አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 26 በዚህች ቀን የጣዖት ጠራቢ ልጅ ቅዱስ ዮሐንስ በሰማዕትነት አረፈ። ይህም ቅዱስ ከነነዌ አገር ነው። አባቱ ጣዖትን የሚጠርብና የሚያመልክ ነው። እናቱ ግን ክርስቲያናዊት ናት። ልጅ ባጣችም ጊዜ ወደ እግዚአብሔር ለመነች። ጌታም ልመናዋን ተቀብሎ ይህን የተባረከ ልጅ ሰጣት። ስሙንም በስውር ዮሐንስ ብላ ጠራችው። ስምንት ዓመትም በሆነው ጊዜ የጠረበውን ጣዖት እየሸጠለት አባቱን ያገለግል ነበር። በአንዲት ዕለትም ጣዖቱን ሊሸጥ ሲሄድ የእግዚአብሔር መልአክ ተገናኘውና ጣዖት የሰይጣን ማደሪያ እንደሆነ ነገረው። ጣዖቱንም ከእጁ እንዲጥለው አዘዘው፣ በክብር ባለቤት በክርስቶስ ማመንን አስተማረው። ወደ አባቱም በተመለሰ ጊዜ ሰማይና ምድርን በውስጣቸውም ያለውን ሁሉ ከፈጠረ ከክብር ባለቤት ጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ እኔ ለሰው እጅ ሥራ አልሰግድም ብሎ ለአባቱ አለው። አባቱም ሰምቶ በእስር ቤት አሰረው። እናቱም መጥታ በክብር ባለቤት ክርስቶስ ስም ደሙን ያፈስ ዘንድ አጽናናቸው አጸናቸው። ከዚህም በኋላ በነገራቸው ሊሸነግሉ የአገር ሰዎች መጥተው የአባትህን አምላኮች ለምን ተውካ አሉት። እርሱም እኔ የሰው ልጅ ለሰራቸው ጣዖቶች አልሰግድም፣ እነርሱ የርኩሳን አጋንንት ማደሪያዎች ናቸውና አላቸው። አባቱም ይህን በሰማ ጊዜ ምሳር አንስቶ አንገቱን ቆረጠው። በድኑም አልወደቀም በደሙ እስከተጠመቀ ድረስ በእግሮቹ ቆመ እንጂ። እናቱም በደሙ ተጠምቃ አቤቱ፣ የክብር ባለቤት ኢየሱስ ክርስቶስ ሆይ የአቤልን መስዋዕት በምድረ በዳ የተቀበል ይህንን መስዋዕት ከኔ ተቀበል አለች። በዚያን ጊዜ በአባቱ ሰይጣን አደረበትና አበደ። ሚስቱም ወደ ልጇ መቃብር ወስዳው ስለ እርሱ ጸለየች። ቅዱስ ዮሐንስም በሌሊት ወደ እርሱ መጥቶ አባቱን በጦር ወጋው፣ ሰይጣኑም ከእርሱ ወጣ። ከዚህ በኋላም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነና በስሙ ተጠመቀ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ለዘላለሙ ትኖር አሜን። ሰላም ለዮሐንስ በብሔረ ነነዌ ዘሰረቀ ተመማሄቶት ዘይሰድ ድጽልመት ኃጢያት ጽፉቀ በምሳር አውሆ አመ ከሳዶ ነፈቀ ቀዊሞ ተርኢ የበእገሪዩ እስከ በደሙ ተጠምቀ ወበድነ ስጋው ውስተምር ይወድቀ። ሚያዝያ 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ ሰማዕት ወልደ ጸራቢ ሁለተኛ ቅዱስ ሱስንዮስ ሰማዕት ሶሪያዊ፣ ሶስተኛ ሰማዕታት የቅዱስ ሱስንዮስ ማህበር፣ አራተኛ አባ ሰርጋ፣ አምስተኛ ቅዱስ ይድራስ ወርሃው የባቃ በዓላት ቅዱስ ቶማስ ሐዋርያ፣ አቡነ ሐብተማርያም እና ሌሎችም አሉ። የሰማዕታት በረከታቸው ወረደታቸው የአምላካችን የቸሩ እግዚአብሔር ምሕረት እና ይቅርታ ይለየን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።